የሆድ መድኃኒት፣ የአንጀት ቁስለት፣ የጨጓራ በቃ የሙሉ የሆድ በሽታ፣ የአንጀት በሽታ መድኃኒት አመጣሁላችሁ። ሰላም አለይኩም ወራህመቱላይ ወበረካቱ። የጥቃሚ ቻናል ተከታታዮች እንደምናችሁ፣ እኔ ሰላም ነኝ፣ ፔስ ነኝ። ሰላማችሁ ብዝት ይበል። ዛሬ መድኃኒት አምጥቼላችኋለሁኝ የባህል መድኃኒቶች ብዙ ጊዜ ጉዳት ያደርሳሉ። ከበዛም ካነሰን ጥቅም የለውም፣ ከበዛም ጉዳት ያደርሳል። ግን ይሄ ለመጨረሻ ለመጨረሻ ለአንጀት ቁስለት፣ ለጨጓራ ህመም፣ ለትንሹ አንጀት፣ ለትልቁ አንጀት፣ ለኩላሊት ጠጠር፣ ለኮልስትሮል፣ ለደም ግፊት ሽንት ቧንቧ መዘጋት ወይንም ጠጠር፣ ጉበት ያጠራል፣ ኩላሊት ያጠራል። ኩላሊታችሁን ከምታጦና ከምትታጠቡ ይሄ ይገላግላችኋል። ለእርጉዝ ሴት አይሆንም፣ ለምታጠባ ሴት አይሆንም። ክብደት ይቀንሳል፣ ኮሌስትሮል ያጠፋል፣ ደም ግፊት ያስተካክላል። ደም ብዛት መሰለኝ የምትሉት ትክክለኛ አጠራሩ ግን ደም ግፊት ነው። እና ኮሌስትሮል ያጠፋል፣ ውፍረት ይቀንሳል። ምን ድበላችሁ ተቆጥሮ አያልቅም። የአንጀት ቁስለቶች ካለም ሳይመጣም ይከላከላል እንዳይመጣ፣ ከመጣም መድሀኒት ነው ራሱ። የውስጥ ቆዳውን ይሞላዋል። ይሄን እንደምታዩት እንደ ዕጣን አይደለም። እንዴት ነው እንደ እንደ ቅባት ነገር ነው ቅባት ነው የሚሆነው። ውሃ ውስጥ ስታደርጉት ይሟሟል። ቅባት ነገር ነው የሚሆነው እንጂ እንደ ዕጣን ሸካራ አይደለም። በቃ እንትን እንደ ተልባ ቅባት ነው የሚሆነው። እንደ ተልባ ጄል ነው የሚሆነው። በወፍራሙ ካደረጋችሁት እንደ ተልባ ጄል ይሆናል። ግን አሰራሩን እኔ ያሳያቸዋለሁ። አሁን በጣም ተጠቀሙበት፣ ይጠቅማቸዋል። ምንም አይነት ጉዳት የለውም። ግን ለእርጉዝ ሴት አይሆንም። በባዶ ሆድ ነው የሚጠጣው። ለምታጠባ ሴትም አይሆንም። ክብደት ይቀንሳል ብያቸዋለሁ። ስለዚህ ለህፃናቶች አይመከርም። ለአዋቂ ብቻ ነው። ለእርጉዝ ሴትም አይሆንም። ሌላ መድኃኒት የምትጠቀሙ ከሆነ ደግሞ አይሆንም። ለምሳሌ አስፕሬን የምትወስዱ ከሆነ የኮሌስትሮል መድኃኒት የተለያየ መድኃኒት የምትወስዱ ከሆነ ከዛ ጋር አይሆኑም። ለምን? ይሄ የራሱ ስራ አለው። ውስጥ ገብቶ ብዙ ስራ ይሰራል። ብዙ ስራ፣ በቃ እንደ ተልባ ቅባት ነው ራሱ። ግን ከሌላ መድኃኒት ጋር ምንም አይመከርም። ብዙ እንዴት ነው፣ በብዛት ኢትዮጵያም ሊኖር ይችላል። ወደ ሰሜን አካባቢ ይሄ ከሱዳን ከኢጅፕት ከሞሮኮ ከሰሜን አፍሪካ ነው፣ ከአፍሪካ አካባቢ ነው የሚመጣው እና በብዛት የሱዳን ሀብታቸው ይሄንን ነው። ስሙ ሰምገል አረብ ይሉታል። አረብ ሀገር ለምትኖሩ ሰምገል አረብ ይባላል። በየሱቁ ስትገቡ ከዕጣን አካባቢ ቁጭ ብሎ ታዩታላችሁ። እና በውሃ ተጨምሮ ነው የሚጠጣው። እንሻላ ይሄ በጣም የሚጠቅማችሁ ነገር ነው። ምንም ጉዳት የለውም፣ ለሆድ በሽታ፣ ለሆድ ቁስለት፣ ለጨጓራ ቁስለት ኮሌስትሮል በብዛት ኮሌስትሮል ጥርግ አድርጎ ነው የሚያጠፋው። የኩላሊት ጠጠር ያስወጣል። ሽንት ማቃጠል በቃ መድኃኒት የለውም ይሄ በሽታ መድኃኒት የለውም በቃ ብሎ ተስፋ ለቆረጣችሁለት በሽታ ይህንን ተጠቀሙት። በጣም ነው የምትመርቁኝ። እና ይሄ በባዶ ሆዳችሁ ከጠጣችሁት ምግብ ብዙም አትበሉም። ሆድ ሙልት ያደርጋል። ሆድ አይነፋም፣ ምንም አያደርግም። ምንም አይነት ጉዳት የለውም ጉዳቱ ከመድኃኒት ጋር ሌላ ችግር ይፈጥራል ይሆናል በሚል ነው ሊኖረው ይችላል በሚል ነው። ከሌላ መድኃኒት ጋር እንዳትወስዱት። መድኃኒት የምትወስዱት ከሆነ ለሶስት ሳምንት ነው የሚወሰደው። አቆሙት በቃ ምግብ መቀነስ ይሄንን በቃ ምግብ ይቀንሳል ራሱ። ልብላ ብትሉም ሆድ ይሞላል ራሱ እና በጣም ኤኔርጂ ይሰጣል፣ ጉልበት ይሰጣል። በወሰዳችሁ ሰዓት የሆነ ነሻጣ ይሰማቸዋል በቃ ጥንካሬ፣ ድካም አይሰማቸውም። ራሱ የሆነ ጉልበት ይሰጣል፣ ኤነርጂ ይሰጣል። እና በጣም ምርጥ መድኃኒት ነው ይሄ። የተዘጋጋ ስር የልብ በሽታ ያለበት ሰው፣ ኩላሊት በሽታ ያለበት ሰው፣ ጉበት ቅባት ያለበት ሰው፣ የጉበት ቅባት ራሱ ያጠፋል፣ ሞራ ያቀልጣል፣ የሰውነት ላይ ያለ ጮማ እንዳለ አቅልጦ ነው የሚያወጣው ራሱ። እና በጣም ከባድ መድኃኒት መሆኑን አንድ ጊዜ ስትወስዱ ታውቁታላችሁ ምን ያህል ኤነርጂ እንደሚሰጣችሁ እና ምን ያህል ጤነኝነት እንደሚሰማችሁ። ይሄ ሽንት የሚያቃጥል የማጸል ኢንፌክሽን እንዳለበት፣ የሽንት ቧንቧ ኢንፌክሽን እንዳለበት፣ ኪንታሮት እንዳለበት፣ ኪንታሮት አካባቢ ኢንፌክሽን እንዳለበት ኪንታሮት መቀመጫ አካባቢ ማለት ነው። እዛ አካባቢ ኢንፌክሽን እንዳለበት፣ አንጀት ቆስሎ፣ በቃ ምንም ዋጋ የለውም የተባለ አንጀት ቁስለት ያለው አንጀት እንዳለ ውስጡ ገብቶ የውስጡ ቆዳውን ራሱ ይተካለታል። የተበላሸውን፣ የተቧጨረውን፣ ለምሳሌ የተቃጠለውን አንጀት ራሱ መልሶ ነፍስ ይዘራበታል። ሱብሃን አላህ። እና ስትጠጡት ራሱ ታውቁታላችሁ ምን አይነት መድኃኒት እንደሆነ። የአፍ ሽታ ከሆድ የሚወጣ ሽታ ከሆነ ራሱ ያጠፈዋል። ምርጥ ባክቴሪያ ነው የሚሰጠው። ይሄ መጥፎ ባክቴሪያውን ገሎ ራሱ ምርጥ ባክቴሪያ ነው የሚሆነው። ራሱ አሁን የሰው ልጅ መጥፎ ባክቴሪያ አለው፣ ጥሩ ባክቴሪያ አለው። መጥፎ ባክቴሪያ ሲበዛ ያፍ ሽታ ይበዛል። ያፍ ሽታ በተለይ ከሰው ጋር የምትሰሩ ከሆነ ባለትዳር ከሆነ በጣም ብዙ ሰዎች በዛ ነው መሸሽ የሚፈልገው ከዛ ሰው ጋር። በጣም መልኩ ቆንጆ ሸበላ፣ በቃ እዚ ጋ አቤት ስታምር፣ እችማ ልዕልት ናት ተብሎ ሱብሃንአላህ። የውስጥ ቁንጅና የለም፣ የውስጥ በሽታ አለ። የውስጥ ባክቴሪያ፣ መጥፎ ባክቴሪያ በዝተዋል። በተለያየ መጠጥ ለሚጠጣ ሰው አልኮል ምናምን ለሚጠጣ ሰው በጥሩ ባክቴሪያውን በመጠጥ በአልኮል ይጨርሰውና መጥፎ ባክቴሪያ ነው የሚቀረው። ያ መጥፎ ባክቴሪያ የአፍ ሽታ ያመጣል። የጥርስ መበላሸት የድድ መበላሸት የቁመ መቁሰል፣ ያን ያንን ሲበዛበት በቃ ባክቴሪያው ሽታ ያመጣል። የሰው ልጅ በዱኒያ ላይ መሽተት የለበትም እና ያ ሁሉ ነገር ሰብር ያስፈልገዋል። አንድ ጊዜ መላይ አይጠፋለትም። እንግዲህ የሆነ ጊዜ ሰው ራሱን አይገልም፣ ምን ያደርጋል? በተቻለው መጠን ራሱን መጠበቅ ነው። በተረፈ ይሄ መድኃኒት ሀይለኛ መድኃኒት ነው። እናንተ ቻናሉን ከወደዳችሁት ይጠቅመኛል ምትሉ ከሆነ ለሌላም ሰው እንዲጠቅም ሼር አድርጉት። ይሄ በጣም ምርጥ መድኃኒት ይጠቅማቸዋል። ለሌላም ሰው እንዲጠቅም ሼር አድርጉለት። ዳላ ላል ኸይር ከፋ አይለ ጥሩ ነገር ለሰራ ሰው እንዳደረገው ይቆጠራል። ለሌላም ሰው ሼር ማድረጉ አጀር ታገኛላችሁ ማለት ነው፣ ይጠቅማል። ለሌላ ሰው እንዲጠቅም ማድረጉ ራሱ ቅንነት ነው። በቅንነት ሰበስክራይብ አድርጉ ቻናሉን። እኔም በሞራል ሌላ ሌላም የሚጠቅማቸው ነገር እየፈለግኩኝ እለቅላችኋለሁ፣ ከፈለጋችሁት ማለት ነው፣ ካልወደዳችሁትም። ጥያቄ ካላችሁ ጠይቁኝ እመልሳለሁ። እና ይሄ ሰምገል አረቢ ይባላል ስሙ በአረብኛ በኢትዮጵያ አላውቀውም። ዕጣን አይደለም። በጣም ትልልቅ ነው እና ትልልቅ ኳስ የሚያክልም አለው። አንድ ኳስ የሚያክለው ትልቁ ከሆነ እኔ ይሄን አሁን አንዱ፣ ይሄንን እያያችሁት ነው። ልክ ወርቅ ነው የሚመስለው እንግዲህ እና ይሄን አንዱን እዚች አንድ ብርጭቆ ውሃ ላይ አደርጓለሁ እና ይሄን አለቅልቄ ሊደፋው ነው ውሃውን እንትኑ ይሄን አንዱን አለቅልቄ ደፋዋለሁኝ። ይሄን ዝም ብዬ እንደዚህ አልጠቀመው። ለምን አቧራ ሊነፍስበት ይችላል። ስለዚህ አለቅልቄ ደፋዋለሁኝ። ከነ አቧራው መጠጣው እንዳይመስላችሁ። አለቅልቄ ይሄን ደፋውና አስራ ሁለት ሰዓት ይቀመጣል ውሃ ውስጥ ከድኜ ፍርጅ አልከተውም። ዝም ብዬ በውጭ በኩሽና ሙቅ ነው ሙቀት ነው ማስቀምጠው። አስራ ሁለት ሰዓት ያህል ከተቀመጠ በኋላ ስነሳ አላገኝም። በማግስቱ ተነስታችሁ በባዶ ሆዳችሁ ልጠጡት ስትሉ ይሄ ሸካራው ነገር የለም። ማምቱ ራሱ ውሃው ራሱ ነው የሚመስለው እና ስትቀላቅሉት ነው ትንሽ ጣፋጭም አይደለም አይመርምም። ስትቀላቅሉት ውሃው እንደወፈረ ይታወቃቸዋል እና ሰውነት ውስጥ ሲገባ ሆድ ውስጥ ሲገባ ከሰውነታችን ሙቀት ጋር ራሱ ጄል ይሆናል እና ምንም አይታወቅም። የሚመርም የሚሸትም ነገር የለውም። በቃ አላህ የፈጠረው ወርቅ ነው። ይሄ ወርቅ በቃ ለምንም አይነት በሽታ ጠቃሚ ነው እንጂ ጉዳት የለውም። ጉዳቱ ከክኒን ጋር ከዋጣችሁት ነው። ግን ይሄም ጥናት ተደርጎበት አይደለም፣ ተደርጎበታል ነው ያሉት ዶክተሮች። ብዙ ይመክራሉ። ይሄ የሱዳን ምርት ነው። ይሄ ሀብታቸው ነው። ስለዚህ ይጠቅማቸዋል። ተጠቀሙት። እኔ የማይጠቅማችሁ ነገር አልመክራችሁም። ይሄ በጣም ምርጥ መድኃኒት ነው የነገርኳቸው የአፍሽታ ላለበት ሰው፣ ግማሽ ራስምታት ላለበት ሰው፣ ሆድርቀት ላለበት ሰው፣ ብዙ ብዙ ብዙ በሽታ። ሆድርቀት የሚመጣው ያ ጥሩ ባክቴሪያ ሲጠፋ ነው፣ ያ መጥፎ ባክቴሪያ ሲበዛ ነው። ጠቃሚ ነገሮች እንደኛ የሚጠቅሙ ነገሮችን ጨርሰው ሲበሏቸው ከበዙ፣ እነዛ ክፉ ባክቴሪያዎቹ ከበዙ ደህናውን ጨርሰው ይበሉታል። ከዛ ያልቅና ይሄኛው ያሸንፋል። ስለዚህ ወደ በሽታ እንውድቃለን ማለት ነው። ሳል ላለበት ሰው በተለይ ለሳል ይሄ መድኃኒት፣ የሌለው ሳል ካለባቸው ይሄን ጠጡ። ድራሽ አባቱ ነው የሚጠፋው። እና ይሄ ቀላል መድኃኒት አይደለም። ግዴላችሁን ተጠቀሙት። ሶስት ሳምንት ናት፣ ሶስት ሳምንት ቀን በቀን መድኃኒት ነው በቃ። በባዶ ወዳችሁ ጠጡት። ከአንድ ከሁለት ሰዓት በኋላ ምግባችሁን ብሎ ውሃችሁን ጠጡት። ችግር የለባችሁም። ግን መክሳት ለሚፈልግ ሰው መቀነስ ለሚፈልግ ሰው በጣም በጣም በጣም ጠቃሚ ነው። ኮሌስትሮልም ያጠፋል፣ ክብደትም ይቀንሳል፣ ጮማ ያቀልጣል። በጣም ምርጥ መድኃኒት ነው። ተጠቀሙት፣ አይጎዳችሁም እና ቪዲዮውን አደራ ብያለው። ሰብስክራይብ አድርጉት፣ ላይክ አድርጉት፣ ለሌላም ስ- እንዲጠቅም ሼር አድርጉት። ሰላም አለይኩም ወራህመቱላ በረካቱ